አሜሪካ ወደ ጦርነት የምትገባ ከሆነ አካባቢው ሲኦል ይሆናል። የኢራን ባለስልጣን ሳምንት በሆነው እስራኤል በኢራን ላይ በከፈተችው ጥቃት አሜሪካ ለመሳተፍ እጇን የምታስገባ ከሆነ ሲኦል ይከሰታል ስሉ የኢራን ምክትል የውጭ ጉዳይ ሚኒስትር ሀቲቢዛዴሂ ለሚዲያ ተናገሩ። አሜሪካ በኢራን ላይ በሚካሄደው ጥቃት የምትሳተፍ ከሆነ ኢራን ሁሉንም አማራጮች በጠረጴዛዋ ላይ መሆናቸውን በማመልከት ይህም አጠቃላይ ቀጠናውን አረንቋና ሲኦል ያደርጓል ስሉ አስጠንቅቀዋል። ምክትል የውጭ ጉዳይ ሚኒስትር ሳኢድ ሀቲብዛዴሂ ለሚዲያ እንደተናገሩት አሁንም ኢራን ዲፕሎማሲያዊ መፍትሄ ምርጫዋ መሆኑን በመጥቀስ ነገር ግን ጥቃቱ በኢራን ላይ የሚቀጥል ከሆነ ማንም ወደ ድርድር ሊሄድ አይችልም ብለዋል። ይህ ጦርነት የአሜሪካ ጦርነት አይደለም ያሉት ምክትል የውጭ ጉዳይ ሚኒስትሩ ትራምፕ የሚሳተፉ ከሆነ ግን በማያገባቸው ጦርነት የተሳተፉ ፕሬዝዳንት ሆኖ እንደምታወሱ ተናግረዋል። እኛ የምናስበው ይህ ጦርነት አሜሪካንን የሚመለከት ጦርነት አይደለም። ነገር ግን ወደ ጦርነቱ መግባት የሚፈልጉ ከሆነ ትራምፕ ለዘላለሙ ወደማይመለከታቸው ጦርነት ተጎትቶ የገቡ መሪ ተብሎ ስታሰቡ ይኖራሉ ብለዋል። በዋናነት የኢራንን የሚሳይልና የኒውክሌር ተቋማት ዕላማ አድርጋ ጥቃቶችን በመፈጸም የሰነበተችው እስራኤል ከመሬት በታች የሚገኙ ያላቸውን የኒውክሌር ተቋማትን ለማውደም የአሜሪካን ድጋፍ እየጠየቀች ነው። ፕሬዚዳንት ዶናልድ ትራምፕ እስካሁን ኢራንን ለማጥቃት ከእስራኤል ጋር እንደሚያብሩ የሚያመለክት ግልጽ ምላሽ ባይሰጡም በኢራን ላይ የሚፈጸም ጥቃትን ማጽደቃቸውን በተመለከተ የአሜሪካ መገናኛ ብዙሃን እየዘገቡ ነው። ሚኪ ዎርልድ ኒውስን ለወቅታዊና ታማኒ መረጃ ሳብስክራይብ በማድረግ ቤተሰብ የሆኑ ሰላም ቆዩልኝ።